ቪዲዮ ይዤ እንድመጣላችሁ ስለምትፈልጉ ነው ቤተሰብ እኔ ከአንድም ሶስቴ እነሱ ጋር ሄጅ ያለው ይህንን ነገር ለማስተካከል ሞክሬያለሁ ግን ያው ቪዲዮ ይዤ ያልሄድኩም ያው ቪዲዮ ላይ ስላልወጣሁ ብቻ ይህንን ነገር አይመለከተኝም ማለት አይደለም በውስጥ በጣም ብዙ ለማስተካከል እየሞከርኩኝ ነው ለማረጋጋት እየሞከርኩኝ ነው ከአቅሜ በላይ ስለሆነብኝም ነው ቪዲዮ ይዤ ያልመጣሁት ቤተሰብ ዛሬ የመጣሁበት ምክንያት ያው ባለፈው ሩታ ከቤት እንደወጣች አይታችኋል። አብርሽም ቤቱ እንዳለ እና እሷም ሌላ ቦታ እንዳለች፣ እኔ እና እሱ ያለንበት ቦታ ትንሽ ይራራቃል። ቤተሰብ ቢያንስ ከአዲስ አበባ የሰላሳ ደቂቃ ምናምን መንገድ ተጉዘን ነው ምንመጣው የሆነ ነገር ሀፕን ሲያደርግ ቶሎ ለመድረስ አንሆንም እና እና እነሱም ለማስተካከል ብዙ እየሞከሩ ነበር፣ ግን ያው ከአቅማቸው በላይም እንደሆነ ነው እየነገሩኝ ያለው። ከአንድም ሶስቴ መጥቻለሁ። ቤተሰብ ዛሬ በቪዲዮ የመጣውበት ምክንያት እናንተ በጣም በውስጥ እያስጨነቃችሁኝ ስላላችሁ የአቅሜን እያደረግኩኝ ነው። የምችለውን እየሞከርኩኝ ነው እና ዛሬ የቻልኩትን በቃ ሌላ ጊዜ ከማደርገው ጫን ብዬ የቻልኩትን ይህንን ነገር ለመፍታት የቻልኩትን ለማድረግ እሞከራለው አብዛኞቻችሁ በጣም በውስጥ እየተናገራችሁ ያላችሁ ሰዎች አላችሁ። እንዴት ወንድሙ አይደለ ወይ? ይህንን ነገር ከአንተ አንጠብቅም ምናምን እያላችሁ ያላችሁ ሰዎች አላችሁ። እኔ በጣም ከምላችሁ በላይ በውስጥ እያናገርኳቸው ከምነግራችሁ በላይ እና እና ቤተሰብ ዛሬ ያው አብርሃም ጋር መጀመሪያ ሄዳለው፣ የእሷን ቤት ያለችበትን ቤት ስለማላቅ፣ መጀመሪያ ግን አብርሃም ጋር ሄድና ቢያንስ የምችለውን የጓደኝነት አላረን የሚችለውን መምከር ነገሩ ወደማይሆን ውስጥ እየተገባ ስለሆነ መምከር የምችለውን መምከር ነው። እዛ ደግሞ ጫን ያለው ደግሞ ያው ትላልቅ ሰዎችን ሰብስበን እነሱን ማስታረቅ ይሆናል። ያው እሺ እንደሚሉኝ ተስፋ አደርጋለሁ። ምንጠብቀው ሌላ የሚሆነው ሌላ ነገር እየሆነብን ስለተቸገርን ነው። አብዛኞቻችን ከካሜራ ጀርባ በጣም ብዙ ነገር እየለፋን ነው። ግን ምንም እያደረግላል መሰላችሁ? ሰዎች ተሳስታችኋል። እኛ ሁሌም ካጠገባቸው ነን፣ ሁሌም አብረናቸዋለን እና ቤተሰብ መጀመሪያ አብርሃም ጋር ቤት እንዳለ ደውዬለት ቤት እንዳለ ሲነግረኝ፣ በቃ ለምን እኔ ቪዲዮ አልይዝም? ለቤተሰቦችም የመጨረሻ ከዚህ በኋላ ያው የቪዲዮ ይዘህ ለምን አልመጣህም እንዳትሉኝ። ቤተሰብ በውስጥ ማድረግ ያለብኝን ነገር በሙሉ ከማድረግ ወደኋላ አልልም። ነገር ግን ጸሐፊ ደግሞ ሄጄ የሰው ሕይወት ላይ ደግሞ ያው አንዳንዴ አስተካክላለሁ ስትሉ ለምታበላሹት ነገር ሊኖር ስለሚችል የምትችሉት ነገር ነው፣ ያቅሜን ነው ማለት። ምክንያቱም ሰው ነኝ እነሱም ሰው ናቸው፣ እና የቻልነውን ያህል ለማድረግ እንጥራለን። እና ቤተሰብ ምንም አታደርግም ወይ ለምትሉ ሰዎች ይኸው ዛሬ እናንተ ለእናንተ ስል ቪዲዮ ለመቅረጽ ተገድጃለሁ። ብቻ ሁላችሁም እግዚአብሔር ከኛ ጋር እንዲሆን ጸሎት አድርጉልን እንድትጸልዩልን ነው የምፈልገው። ያው በጸሎታችሁ አግዙን። ያው እግዚአብሔር ይርዳን። እግዚአብሔር ቢወድና ቢፈቅድ አንድ ላይ ለማድረግ እንሞክራለን እንሞክራለን እንሞክራለን እንሞክራለን። እና ሌላው ደግሞ አይታረቁም ብላችሁ ሌላ አላስፈላጊ ነገር የምትናገሩ ሰዎች አላችሁ። እነሱ ነገር ሊታረቁ ይችላሉ። ስለዚህ ከማያስፈልግ ንግግር መቆጠብ አለባችሁ እና ቤተሰብ ጸሎት አድርጉልን ነው የምለው። እኔ በጣም እየከበደኝ ስለሆነ ነው ቪዲዮም ይዤ የመጣሁት እና አብራችሁኝ ሆኖ ሁ ብዙ ነገር ትቻለሁ ማለት እኔ እሱን ካገኘት በኋላ ለእኔ ሳይሆን ለእሱን የኖርኩት ማለቱ። እንደዛ ብዬ ማውራት እራሱ እችላለሁ። ማፍቀር እንደዚህ ያደርጋል ማለት ውስጥ